እግዚአብሔርን እናመሰግናለን። ዛሬ ደግሞ ፈጣሪና ኢትዮጵያ በሚል ርዕስ ከእግዚአብሔር ቃል እንነጋገራለን። መልካም ዜና አለን። ኢትዮጵያ በጸሎት ትታወቃለች። የእግዚአብሔርም ቃል እጆቿን ወደ እግዚአብሔር ትዘረጋለች ይላል እና ብዙ እንጸልያለን። ነገር ግን ምን ያህል ውጤታማ እንደሆነን አናውቅም። ግን ከእግዚአብሔር አንጻር ብናየው የእኛ የጸሎት ጩኸት ብቻ አይደለም ወደ እግዚአብሔር ጆሮ የሚደርሰው። ዘፍጥረት አራት አስራ አንድ ላይ የወንድምህ የደሞ ድምፅ ከምድር ወደ እኔ ይጩሃል ይላል። በምድራችን የሚፈሰው የወንድማማቾች ደም ወደ እግዚአብሔር ይጮኋል። ብዙ ደም ይፈሳል፣ የደም መሬት ሆናለች፣ ይጮኋል እና ስለዚህ ስቲኒ አያችሁ፣ እኛ ብዙ እንጸልያለን፣ ብዙ እግዚአብሔርን እንጠይቀዋለን። እግዚአብሔር ደግሞ ስለ ወንድማችን ይጠይቃል። ስለ ወንድማማች ደም እየፈሰሰ ወደ እግዚአብሔር ይጮሃልና ምን ታደርጋለህ ብሎ ሲጠይቀን የወንድሜ ጠባቂ ነኝን? እንዳለ ዘፍጥረት አራት ዘጠኝ ላይ እንደሱ እንዳንል እግዚአብሔር ጸጋውን ያብዛለን። የወንድማችን ጠባቂ ነን። ስለዚህ እግዚአብሔር ወደ እኔ ይጮሃልና ምን ታደርጋላችሁ? ወይንም ምን እያደረጋችሁ ነው ይለናል። አንደኛ ዮሐንስ መልእክት 3:15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ሲጀምር ደም ከመፍሰሱ በፊት ልብ ውስጥ የሚጠነሰስ ነገር አለ። ያም ጥላቻ ነው። ወንድምን የሚጠላ ነፍሰ ገዳይ ነው ይላል። እንዴት? በየት በኩል ሄዶ ነው ከደም ማፍሰስ ጋር የሚገናኘው? ይሄ ጥላቻ ብለን ብናስብ ማርቆስ 7:21 ከውስጥ ከሰው ልብ የሚወጣ ክፉ ሀሳብ ይላል ከልብ የሚወጣ ይሄ ክፉ ሀሳብ የጥላቻ ሀሳብ ወንድምን የመጥላት ሀሳብ ከልብ እንደሚወጣ ይናገራል። ከዛ ማቴዎስ ወንጌል 1234 ላይ በልብ ሞልቶ ከተረፈው አፍ ይናገራልና ይላል። እንግዲህ የጥላቻ ከልብ ሞልቶ ወደ አፍ ሲመጣ ምን ያደርጋል? ወንድማችንን ሌብል እናደርጋለን። አንዱ አንደኛውን ጠላት ነው ይለዋል። ስለዚህ ጠላት ደግሞ ይጥፋ ወደሚለው ሀሳብ ይመጣና ወደ ደም ማፍሰስ ይካሄዳል። አያቸው፣ ከልብ ነው የሚጀምረው። ከጥላቻ ነው ነፍሰ ገዳይነት የሚጀምረው። ያ ወደ አፍ ይመጣና ሌብል በማድረግ ወንድምን ወንድሜ አይደለህም አንተ ወንድም ሳትሆን ጠላት ነህ ስንል ከዛ እጅ ይነሳና ደም ያፈሳል። የሚገርመው ያ አይደለም፣ ከዚህ በላይ የሚገርም ደግሞ ነገር የእግዚአብሔር ቃል ምሳሌ 6 ከ16 እስከ 19 እንዲህ ይላል፣ እግዚአብሔር የሚጠላቸው ስድስት ነገሮች ናቸው፣ ሰባትንም ነፍሱ አጥብቃ ትጸየፈዋለች ይላል። ስድስቶቹ የትኞቹ ናቸው ስንል፣ ትዕቢተኛ አይን፣ ሐሰተኛ ምላስ። አያችሁ፣ ሌብል የሚያደርገው ስም የሚያወጣው ምላስ፣ ንጹህ እንደም የምታፈስጅ ከዚህም ይበልጣል። አያችሁ ክፉ ሀሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ እነዚህ ሁሉ ተባብረው ደምን ያፈሳሉ። አያችሁ፣ ከልብ ይጀምራል። እጅ አለ፣ አፍ አለ፣ እግር የሚሮጥ አለ፣ የሚሄድ አለ፣ የሚመሰክር ሐሰተኛ ምስክር አለ፣ ውሸት የሚናገር ይሄ ሁሉ ስድስቱን እግዚአብሔር በጣም ይጠላል። ነገር ግን ሰባተኛውን ነፍሱ አጥብቃ ትጸየፈዋለች ይላል። ምንድን ነው የሰባተኛው? በወንድማማች መካከል ጠብን የሚዘራ ይላል። ጠብን የሚዘራ ጌታን የምናውቅ ሰዎች የወንጌልን የሰላምን ወንጌል የተጫማን ሰዎች የእግዚአብሔርን ፍቅር የለበስን ሰዎች ካፋችን የሚወጣው ቃል የሚፈውስ ነው ወይስ ጠብን የሚዘራ ነው? ይህንን እናስተውል። የዛኑ ያህል ማቴዎስ አምስት ዘጠኝ ላይ የሚያስተራርቁ ብፁሐን ናቸው የእግዚአብሔር ልጆች ይባላሉና ይላል። አያቸው በአንድ በኩል በወንድማማች መካከል ጠብን የሚዘራ ነፍሱ አጥብቃ ትጸይፈዋለች፣ ወንድማማችን ደግሞ የሚያስታርቅ የእኔ ልጅ ነው የእግዚአብሔር ልጆች ናቸው ይላል። እግዚአብሔር ፍቅር ነው። ጌታ ኢየሱስ ሲመጣ ሰላምን አውጆ ደስታን አውጆ ወንጌልን ይዞ መጣ። በክርስቶስ ኢየሱስ አዲስ ሕይወት አለን የምንል ወንጌል ተገለጠልን የምንል ከነገድ ከቋንቋ ወጥተን አንድ ህዝብ አዲስ ፍጥረት ሆንን የምንል አዲስ ሰው ሆንን የምንል የእግዚአብሔር ፍቅር አንኮንዲሽናል ፍቅር የገባንን የምንል አያቸው ይህንን ፍቅር ይዘን ምን እያደረግን ነው? ልባችን ምን እያፈለቀ ነው? አፋችን ምን እያለ ነው? እጃችንስ ምን እየሰራ ነው? እግራችንስ ወዴት እየሮጠ ነው? ለማንስ ምስክር እየሆን ነው? የትኛው ላይ ነን ያለ ነው ምድራችን። ስንጸልይ ብዙ መጸለይ ይቻላል። ብዙ ማንባት ይቻላል። ጾም ጸሎት መያዝ ይቻላል በሜዳው በአዳራሹ፣ በጉባኤ ሁሉ ጸሎት ማወጅ ይቻላል። ግን ከጩኸታችን በላይ የወንድሞች ደም እየጮኸ ነው። የንጹሐን ደም እየጮኸ ነው። የአንድ ሀገር ልጆች ደም እየጮኸ ነው። እግዚአብሔር እየሰማ ያለው ይህንን ደም ይህንን መፋሰስ የደም ምድር የሆነች አኬልዳማ ይለዋል። ከዚህ ቦታ የእግዚአብሔር ሰላም የሰፈነበት የእግዚአብሔር ፍቅር የሰፈነበት የእግዚአብሔር ልጆች የሚገኙበት፣ አያችሁ። ይህንን ለማምጣት ምን እያደረግን ነው? ሕዝቤ ራሳቸውን አዋርደው ይላል የእግዚአብሔር ቃል ቢጸልዩ ይላል አዋርደው ይላል በንስሐ ቢመለሱ ሕዝቤ ነው የሚለው እግዚአብሔር። እኔን አውቃለሁ የምትሉ እናንተ እግዚአብሔር እግዚአብሔር የምትሉ እናንተ ራሳችሁን አዋርዳችሁ ተመልሳችሁ አያችሁ፣ ምድራችሁን እፈውሳለሁ ይላል፣ ምድራችሁን እፈውሳለሁ። አይናችን የት ላይ ነው? አንደኛ የሚያንገበግብ አንገብጋቢው ነገር ለእግዚአብሔር ምንድን ነው? የወንድሞች ድምፅ እየጮኸ ነው። ሰማይ ቤት አብዝቶ የጮኸ ነው። የወንድማችን ጠባቂ ነን? ምን መልስ እንሰጣለን? እኛ መጸለያችንን ወደ እግዚአብሔር መጮኻችንን ነው የምናየው። እግዚአብሔር ደግሞ ስለ ወንድሞች ይናገራል፣ ይጠይቀናል። ጠባቂ ነኝን? እኔ ምን አገባኝ ሩቅ ነኝ እንላለን፣ ወይስ ምን እንመልሳለን? እግዚአብሔር ማስተዋልን ይስጠን። አንደበታችን፣ እጃችን፣ ልባችን፣ እግራችን ሁሉ በክርስቶስ ወንጌል በሰላሙ ወንጌል የተቃኘ ሰማያዊ የሆነውን ነገር ወደ ምድር የሚያወርድ የእግዚአብሔርን ፍቅር የሚገልጥ አዲስ መንገድ አዲስ አካሄድ ለየት ያለ ፍጹም ሰማያዊ የሆነ የእግዚአብሔርን ሰላም ወደ ምድር እንዲመጣ ራሳችንን እናዋርድ፣ በንስሐ እንግባ፣ ራሳችንን እንለይ፣ የወንድሞቻችን ጠባቂ እንሆን። እግዚአብሔር በዚህ በኩል እኛን እየጠበቀን ነው። እኛ እግዚአብሔርን ስንጠበቅ እንዳንተላለፍ፣ እግዚአብሔር ምሕረቱን ያብዛልን፣ ማስተዋል ይስጠን። በኢየሱስ ስም አሜን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል መጽሐፈ ምሳሌ ምዕራፍ አራት ቁጥር አስራ ስምንት ታንክ ዩ ፎር ሊስኒንግ ፕሊዝ ስብስክራይብ አንድ ሼር ዊዝ ዮር ፍሬንድስ ኤንድ ፋሚሊ